ሰላም ሰላም፣ የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናቸው? እግዚአብሔር ይመስገን ደህና ነኝ። ዛሬ ለጸጉራችን የመጣሁት ይሄ የምታዩት ኦሊቬራው ነው። ትንሽ ፍሪጅ ውስጥ ሲቆይ አያችሁት ከለርን እንዴት እንደለወጠ ይሄ ፊታችሁን እንዳትቀባው አደራ እሺ። ነጭ መሆን ነበረበት። ኦሊቬራ ሲቆይ ራሱን በራሱ ተቆርጦ ከዛፉ ላይ ቁርጣችሁ ስታስቀምጡት ፍሪጅ ውስጥ ነው እንግዲህ ያስቀመጥኩት ስታስቀምጡት ራሱን በራሱ ነው የሚበላው። ከጫፉ እራሱን እየበላ ይመጣል። ያው እኔ ጫፉን እስከ መሀል ድረስ ቆጭ ጥየው ነው እንደዚህ የሆነው እና ይሄን ለጸጉሬ እጠቀምበታለሁ ለፊቴ ግን አልጠቀምበትም እላችኋለሁ። እና በዚህ ላይ አቮካዶ ነው ዛሬ የማደርገው። በጣም አሪፍ ነው። ከሽበቱ ትሪትመንት ጋር ብሬ ነው የሚቀባው ማለት ነው። እንግዲህ ቤተሰብ በየሳምንቱ እኔ በየሳምንቱ ፀጉሬን ለሽበቱ ስል እየታጠብኩ ነው። እናንተም ለሽበቱ ስትሉ በየሳምንቱ ታጠቡት። ከመታጠባችሁ በፊት ነው ግን የምትጠቀሙት። የሽበቱን ስትጠቀሙ የሽበቱን ብቻ ሁልጊዜ እዛ ላይ ስታክ አደረግን፣ ሌላ ሌላ ነገር ለፀጉራችን እንዳይጎለው፣ በመሀል በመሀል እንደዚህ እኔ እንደማረገው ትሪትመንት ታደረጉና የሽበቱን ዘይት ብዙ ትጨምራላችሁ ማለት ነው። ገባችሁ አባባል አይደለ? እና ፀጉር ልክ እንደ ሆዳችን ፀጉራችንም የተለያየ ቫይታሚንስ፣ ፕሮቲን፣ አይረን ሁሉንም ነገር ይፈልጋል። አንድ ነገር ብቻ ለምሳሌ አሁን ቫይታሚን ኤ እና ቫይታሚን ኢ ጥሩ ነው ሲባል ሁለቱ ብቻ ከሆነ የምትጠቀሙት ኖ፣ በቂ አይደለም። በቂ አይደለም፣ ሁሉንም ይፈልጋል በየመጠኑ ማለት ነው። እሺ እና አንድ አቮካዶን ያተጠቀምኩት እኔ እንደምታዩት። ዘ ኦንሊ ቲንግ ኢዝ ኦሊቬራዬ እኔ ስለተበላሸ ትንሽ ኦሊቬራ ያደረኩት። ካላችሁ እናንተ እና ቆንጆ ከሆነ መግዛት ነበረብኝ አልወጣሁም። ደህና ካገኛችሁት በርከታ አልኩት። ኦሊቬራ ምርጥ ነው። እንደ ፀጉራችሁ ብዛት ብዛቱ እንደ ጸጉራችን ርዝመትና ብዛት ይወስነዋል ማለት ነው። ለእኔ የተጠቀምኩት ለሁላችሁም አይደለም፣ ዘ ሴም ቲንግ። የሽበቱም ማለት ነው። ይው እዚህ ላይ እኔ የሽበቱን ሰርቼ ያስቀመጥኩት አለ አደለ። እሱን ውሃ ጥጬ እንዲሞቅ እሳት ላይ አድርጌዋለሁ። ምክንያቱም ሞቅ ያለውን ስለምንጠቀም ላምጣ ይሄው እኔ ከባለፈው ሳምንት የተረፈኝ ዘይት ማለት ነው፣ የሽበቱ ዘይት በደንብ ነው የምጨምርበት። ሙቅ ነው፣ ሞቅ ያለ ነው። ፀጉራችን ሞቅ ያለ ነገር ደግሞ ይወዳል። ይህንን ፈጭቸው እዛ ክፍል እንገናኛለን። ዘይቱ ይበቃዋል ብዬ አስባለሁ። እናንተ ስታዩት እንደዚህ ያን ሳልካላችሁ ጨመር ታደርጉበታላችሁ ማለት ነው። ነጭ ሽንኩርት ይሸታል። ደስ የሚል ሽታ ነው ያለው። ባይዘዌ በደንብ ጽድት አርገን ከታጠብ ነው ምንም ፀጉራችን ላይ ምንም ምንም ምንም አይሸትም። እመኑ። ሽታ የምትሉ ሰዎች ቂቤም ጸድቶ ካልታጠበ ይሸታል አይደል? ስለዚህ ተጠቀሙበት። መጣው ፈጭቸው እንገናኝ፣ ቤተሰቦቼ። ያው ፀጉሬ እንግዲህ ትንሽ ለውጥ አለው። ለእኔ ለውጥ አለው፣ ለእናንተ አላውቅም። ያው እንደምታዩት ነው እንግዲህ፣ በየጊዜው ብዛቱም እየጨመረ ቁመቱም እየጨመረ ነው። አሁን ይሄንን በደንብ አድርጋችሁ እንደዚህ ላም አርጉት እሺ። ውስጡ ምንም ነገር እንዳይ የጓጎለ ነገር ምናምን እንዳይኖር። ለምን መሰላችሁ? ስትታጠቡ ቆዳ ፀጉራችሁ ላይ ተጣብቆ እሱን ለማውጣት ስታበጥሩ ፀጉራችሁን እንዳትነጫጭት ማለት ነው። ለዛ ነው ዛሰወል እና በቃ ደግሞ ሲያቀዘቅዝ ደስ ሲል፣ ውይ ቂቤ ይበሉት ወይ ሲያቀዘቅዝ ደስ ሲል። ያው እኮ ዘይቱ ሙቅ ነበር አይታችሁት የለ። ሶሪ ክሊር ላል ሆነው፣ ድምጼ ድምፄ ይቅርታሽ። ይሄ እንግዲህ ሁለት ጥቅም በፀጉራችንም ጤንነት ለሽበቱ ማለት ነው። ያደረጋችሁት አራት ቦታ ከታይ በላይ ነበር አንድ እህቴ። እኔ ስለለመድኩት ነው ፀጉሬ አይገርማችሁም። በቃ እንደዚህ በአንድ ላይ ስለለመድኩት አያስቸግረኝም። እንደዚህ እያደረኩኝ መቀባት፣ ሁለት ቦታ አድርጌ ማለት ነው ለሚያስቸግራችሁ ሰዎች ረጅም ፀጉር በጣም ላላችሁ ሰዎች እና እዛቱ በጣም ብዙ የሆነ ፀጉር ያላችሁ ሰዎች አራት ቦታ እንዳለችው አራት ቦታ ክፍል አድርጉት። አንድ ህቴ እንደዚህ አራት ቦታ አርጊው ላይ ነበር ይኔ አያስቸግሩም፣ ብዙ ለዛ ነው እሺ። ከዛ ውስጡ ከቀባም በኋላ ደግሞ ችንም ጫፏን፣ ቆይ በዚህኛ ሳይደማን ቀባና መጀመሪያ በደንብ ኢኳል እንዲዳረስ ማለት ነው አይደል? እንደዚህ ሰው ሲቀባ ስታዩ ሞራላችሁ አይመጣም? እኔ ሞራሌ ይመጣብኛል። አንዳንድ ሰው፣ ሰው ሲበላ ሲያይ የመብላት ፍላጎት ይመጣል ይላል። እኔ ደግሞ ሰው ትሪት ሲያደርግ ራሱ ሳይ ሰው ላይ ሳይ እኔም ቶሎ ባደረግ ኩላሉ። እና ከለሩ ያው እንደምታዩት ነው። እኔ ዋን ሞር ታይም ሂና ሳላደርግበት አልቀርም። ለምን እዚህ ጋር በጣም ጥቁር ሆነ እና እዚህ ጋር ደግሞ እዩት። የኔ ፀጉር ምን አይነት መንቻካ እንደሆነ አታውቁም። አንዳንድ ሰው እንደዚህ ትሪትመንት ሲደረግበት ቀለሙ ለቆ ይወጣላቸዋል፣ ለቋቸው ይሄዳል። የኔ ግን ይኸውና አለቃለ ቀለሙ፣ ያኛው ቀለም ነው። እንግዲህ አስቡት እና ብራውኑን ይሄና ትንሽ ጨለም እንዲያደርገው ይሄንን እንደገና ዋን ሞር ታይም እቀባዋለሁ። ወደፊት ባለፈው ቪዲዮ ስሰራት ትዝ ይላችኋል። ስለቀባሁት እንትን አልለው ቶሎ አልቀባውም። ለምን ጥንክር የባሰ ጥንክር ስለሚያደርግብኝ፣ የኔን ፀጉር ማለት ነው። ለስላሳ ፀጉር ካላችሁ ግን ይሄና በወሩን ብትቀቡት ይሄና ቆንጆ ነገር ነው። አሁን ልክ እንደ ቅባት እጅ አደረኩኝ። ይሄንን ይሄ እንትኑ ኦሊቬራ እና አቮካዶ ልክ እንደ ሞርቻ ላይ ይዘን ማለት ነው። እዛ እችን የቀረችዋን እስር ስሯት። እችን እስር ስሩ፣ በደምብ ተንከባከቡት። እሺ ጻፊ ለምን ወደ ላይ ስናስይዘው ይሄ ተሰባበረ ወይም የተደበለበለ ከሆነ አያምርም። ማለት ደግሞ ደሞ ታውቃላችሁ ጀል ምናምን አላደርግም፣ በጀል አላጠብቀም ማለት ነው። ጀልም አንዱ የፀጉር ጠላት ስለሆነ ማለት ነው። በዛ ላይ እኮ በጀል የተጣበቀ ፀጉር ያምራቸዋል። በጣም ነው የሚያስጠላኝ እኔ። በተለይ እዚህ ጋር ያስታውቃል። እንደዚህ ይለጥፉና በተለይ እዚህ ሀገር ሰዎች ሊለጠጠጠፍ ያደረጉትና በጀል እውነት በጣም ነው የሚያስጠላው። በቃ ናቹራል ነው የሚመስለው። ምን አለ ላፍ አይመስል ላፍ አድርጎታል በደንብ ሽት። ለምን ዘይቱ የሽበቱ ዘይት መታሸትን በጣም ይፈልጋል። በቃ ሪኮማንድ የማደርጋችሁ ሰዎች ስትጠቀሙ፣ በምንም ተጠቀሙት፣ በምንም የሽበቱን ዘይት እንደዚህ ያርጋችሁ ሽብት ማድረግ አትርሱ እሺ። ለምን መሰላችሁ? ያ የሽበቱ ዘይት ጥቅሙ ያለው እዚህ ላይ ይሄንን ከለር አይደለም ከውስጥ የሚወጣው። እዚህ ላይማ ከለርም ሄናም እየቀባችሁ ትደብቁት አላችሁ፣ ግን ምን ዋጋ አለው? አይደለ ታዳጊ ጸጉር እኮ በሁለትና በሶስት ሳምንቱ ሽበቱ ብቅ የሚልበት አይደል? እውነት አይደለ? በመዛሪያ ደግሞ የእኛ ፀጉር ስሩ ጥቁር ስለሆነ ሽበት ሲወጣ ጎልቶ ነው የሚታየው። ጠላታችንን ማለት አይደለም። ሽበት ግን አያምርማ። በቃ አያምርም። እንደዚህ ገብስማ ሆኖ መሄድ አያምርም፣ እኛ ላይ ማንም ላይ። ሁሉም አንድ አይነት ቢሆን አሪፍ ነው። ሁሉም ነጭ አንድ አይነት በሙሉ ደስ ይላል። ግን ይሄ የተዥጎረጎረ ደስ አይልም። አንደኛ። ሁለተኛ ደግሞ ሽበቱን እንፈልገዋለን የምትሉ ሰዎች ለምንድን ነው ከሽበት ጋር ጦርነት የያሸው? አላ ያስኩም ጦርነት ግን የምትፈልጉ ሰዎች ቀለም ግን እንዳትቀቡ፣ ጸጉራችሁ እዚህ ጋር የምነግራችሁ ቀለም በጣም አደገኛ ስለሆነ ቀለም እንዳትቀቡ። ሽበቱ እኛ ሽበቱ ጸጋችን ነው ያላችሁ ማለት ነው። በእድሜ ፋንታ ሽበት ከሆነ የእናንተ ጸጋ፣ እኔ እድሜ ነው ጸጋ ብዬ የለ እግዚአብሔር የሰጠንን እግዚአብሔር የሰጠንን መንከባከብን እኮ እግዚአብሔር አልጠላበትም፣ አልጣለም፣ አልተቆጣም። ስንንከባከብ እራሳችንን ስንጠብቅ እግዚአብሔር ይወዳል። ጠብቁ እራሳችሁን። እሺ፣ ያው ሶስት ሰዓት ነው እኔ የማሽገው። ሶስት ሰዓት አሽጌው ታጠበዋለሁ። ቤተሰብ ላይክ፣ ሼር። ያው አልጨቀጨቃችሁም ብዬ ታቆታል የሚደረጉትን ነገሮች አድርጉ። አትጥፉ። ላይቭ እገባለሁ ጥያቄ ሲኖራችሁ ቤተሰብ ጥያቄያቸውን ይዛችሁ ላይቭ ላይ ነው። በጣም በጣም በጣም አሪፍ የላይቭ ዝግጅት አለ፣ የጥያቄ እና መልስ እና ለሁሉም አለም በሚስማማ አይነት ሰዓት ውስጥ ነው ምገባው። ማንዴይ እስከ ፍራይዴይስ ምናልባት አንዳንዴ ሳተርዴይም ልገባ እችላለሁ ግን ኑና፣ ጥያቄያቸውን እዛ ጋር ስታስቀምጡ ወዲያውኑ መልስ ታገኛላችሁ። የእናንተ ጥያቄ ደግሞ ለሌላም ሰው ጥያቄ ሊሆን ስለሚችል በሰበቡ ሌላም ሰው ትጠቅማላችሁ ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግም አትርሱ። ወዳችኋለሁ።